የሚቀረው ለጉራጌ ማህበረሰብ ለኦርቶዶክሶቹ መስቀል ትልቅ በዓላቸው ነው። ለሙስሊሞቹ ደግሞ አረፋ ትልቅ በዓላቸው ነው። ማስተላለፍ የፈለግኩት መልእክት ምንድን ነው? የአረፋ በዓል ዝግጅት በሁሉም ወረዳዎች ይደረግና ከተለመደው የበዓል አከባበር በተለየ መልኩ ድሆችን ያማከለ የሚያበላ የሚያጠጣ ድሀውንም በሽተኛውንም የሚጠይቅ መሆን አለበት። በተለይም ችሀ ወረዳ ላይ እኖርና ኤኖር ወረዳ ላይ ምክንያቱም እዚህ ወረዳ ላይ ፕሮቴስታንት ሚሽነሪዎች ለረጅም ጊዜ እዛ ላይ ገበሬውን ላም እንሰጥሃለን፣ ቆርቆሮ ቤት እንሰራለን፣ ሳር ቤትን አፍርሰን በሚል አባት ልጁን ደብድቦ ሁሉ ጴንጤን ሁን የወተት ላም እንዲሰጠን የሚልበት ደረጃ ስላለ ለሙስሊም ጉራጌ እህት ወንድሞች ነው ማስተላለፍ የምንፈልገው። ሰው ከጉራጌ ወደ አዲስ አበባም ወደ ተለያየ አረቡም ዓለም ወደ አውሮፓም ሄደው ሰርቶ ወደ ሀገሩ ይመለሳል። ጉራጌ እንደሚታወቀው ኦርቶዶክስን በመስቀል ሰዓት፣ ሙስሊሙን በአረፋ ሰዓት ቤተሰብ ጋር ነው የሚያሳልፈው። የታወቀ ነው። እኔ መልእክቴ ምንድን ነው? ጉራጌ ሙስሊም እህት ወንድሞች እንደ ዱሮ ማህበረሰቡን እንዳስቀመጣችሁት አታገኙትም። አረፋል ለአክብር ጉራጌ ሊሂድ ብላችሁ ሲትሄዱ ጎረቤቶቻችሁ ከፍረው ነው የምታገኟቸው። የገዛ ቤተሰቦቻችሁ ውህት ወንድሞቻችሁ አብሮ አደጎቻችሁ በጴንጤ ተታለው ነው የሚገኙት እና ከአሁኑ የፕሮቴስታንቲዝም ታሪክ የፕሮቴስታንቲዝም ዶክትሪን በፕሮቴስታንት ማን ነው የሚመለከው ኢየሱስ ማን ነው የሚለው ትንንሽ አራተኛ ክፍል ተማሪ ሳይቀር ብዙ ወጣት ማወቅ አለበት። ወጣቱን አስተምሩ እርዱ ተረዳዱ፣ ለማለት ነው። እዚህ ሶሻል ሚዲያ ላይ ታዋቂ የጉራጌ ልጆች አላችሁ። ያው እናንተን ፎቶ ላደርግ ነው። የኢሳምንና የዛ ረሙ የሚባለው ልጅ ጉራጌ ናቸው፣ ካልተሳሳኩ ይመስለኛል። ምናልባት ይህን ቪዲዮ ካያችሁ እንዳትቀየሙኝ። እንትን ነው ተተኪ ትውልዱ ላይ በጣም ትልቅ ጋሬጣ ተደቅኖብናል። የህጻናት ሳይቀር ገንዘብ እንሰጣችኋለን ጴንጤ ሆኑ እያሉ ነው። የፕሮቴስታንት ሚሽነሪዎች በጣም አስቸግረውናል። እና ወደ ጉራጌ ስትሄዱ ለበዓል ስታከብሩ ስትሄዱ አብሯችሁ በዓል የሚያከብር ከማጣታችሁ በፊት ተተኪውን ትውልድ እርስ